በሀገራችን ከጥንት ጀምሮ አደራ የመቀበል ባህል ልምድ አለ። አደራ መቀበል ከባድ ነው። አደራን በታማኝነት መወጣት ግድ ይላልና ሰው የተሰጠውን አደራ በአግባቡ ለመወጣት አደራውን ላለመብላት ብርቱ ጥንቃቄን ያደርጋል። ለአደራው ታማኝ ለመሆን ሰዎች አደራቸውን በአግባቡ በመወጣታቸው ምስጋና ይቸራቸዋል፣ እምነት ይጣልባቸዋል፣ ክብር ይሰጣቸዋል በሰዎች መካከልም ማህበራዊ ትስስርን እጅጉን ከማጠናከሩን ባለፈ እንደ አንድ ችግር መፍቻ ተደርጎ ይወሰዳል። አደራ ሰላም አድማጮች፣ የማህበራዊ ቅኝት መሰናዳችን ተጀምሯል። ቆይታችሁን ከኛ ጋር እንድታደርጉ በአክብሮት ጋበዝ ናችሁ። ሰዎች ብዙ አይነት አደራ ይቀበላሉ። ዛሬ ወደ እናንተ የምናደርሰው መሰናዶ በምን አይነት አደራ ላይ ትኩረቱን ያደርግ ይሆን ምላሹን ከፕሮግራሙ የምታገኙ ይሆናል ይህንም ፕሮግራም ለማጠናቀር መነሻይን አዲስ አበባ መዳረሻይን ደግሞ ቢሾፍቱ ከተማ ለማድረግ ጉዞዬን ጀምሬያለሁ አድማጮች ቢሾፍቱ ከተማ ደርሰናል ከወይዘሮ ነዋሚን ቤትም ተገኝተናል እንተዋውቃቸው እሺ እኔ ስሜ ነሆሚን ተስገራ ይባላለው የምኖረው ቢሾፍቱ ከተማ ነው። ዜሮ አንድ ቀበሌ የአደራ ቤተሰብ ነኝ። ሁለት ልጆችን በዚህ ሰዓት ወስጄ አንዱ ወንድና ሴትን እየተንከባከብኩኝ እየተንከባከብኩኝ ይገኛለሁ። ሴቷ እድሜዋ አስራ አምስት ቀን ይሆናታል። ወንድዬ ደግሞ አንድ ወር ከአራት ቀን አምስት ቀን ይሆነዋል። በአደራ ወስጄ የተንከባከብኩኝ ነው። በችግር ውስጥ ያሉ ህጻናት ቤተሰብ ተኮር አገልግሎት እንዲያገኙ የአደራ ቤተሰብን ጨምሮ በተለያዩ አማራጮች ይሰጣል። ዓለም አቀፍ ግብረሰናይ ድርጅት የሆነው ቤተኒ ክርስቲያን ሰርቪስስ እኛም በድርጅቱ አማራጭ የህፃናት እንክብካቤ አስተባባሪ ማርታ ሰለሞንን የአደራ ቤተሰብ ምን ማለት ነው ስንል ጠይቀናቸዋል። የአደራ ቤተሰብ ማለት እንግዲህ ሶስት አይነት የአደራ ቤተሰብ የምንለው አማራጭ በዳይሬክቲቭ ወይም በመመሪያው ላይ ይገኛል። የመጀመሪያው አጭር ጊዜ፣ ረጅም ጊዜና አፋጣኝ የምንላቸው ሶስት አይነት የአደራ ቤተሰብ ክብካቤ አይነቶች አሉ። የእኛ ድርጅት ትኩረት አድርጎ የሚሰራው የአጭር ጊዜ የአደራ ቤተሰብ የሚለው አገልግሎት ላይ ነው። ይሄም ህጻናቱ በአጭር ጊዜ ውስጥ ሌሎች አማራጭ እስከሚያገኙ ድረስ በተመረጡ ቤተሰቦች፣ ብቁ በሆኑ ቤተሰቦች ውስጥ አገልግሎት እያገኙ ቆይተው ሌሎች አማራጭ ሲገኙላቸው ከቤተሰብ ጋር በጉዲፈቻም ሊሆን ይችላል፣ በመቀላቀልም ሊሆን ይችላል፣ የሚቆዩበት የአገልግሎት አይነት ነው ማለት ነው። ይሄ አገልግሎት ለአንድ አመት ይቆያል ከዛ በኋላ ግን ከአንድ ዓመት በላይ የሚቆይ ከሆነ የቤተሰቦቹ ብቁነት እየተረጋገጠ በየአመቱ እየታደሰ እስከ ሶስት ዓመት የሚቆይ አገልግሎት ነው ማለት ነው የሴቶችና ማህበራዊ ጉዳይ ሚኒስቴር በ2016 ዓ ም አማራጭ የህፃናት ድጋፍና ክብካቤ መመሪያ ባወጣው መሰረት ሶስት አይነት የአደራ ቤተሰብ አማራጮችን አስቀምጧል የመጀመሪያው ጊዜያዊ የአደራ ቤተሰብ ሲሆን ለ24 ሰዓት ህፃናት የሚቆዩበት ነው ሁለተኛው ደግሞ የአጭር ጊዜ የአደራ ቤተሰብ ነው። ህፃናቱ አማራጭ እስኪያገኙ ድረስ ለአንድ ዓመት ወይም የቤተሰቡ ብቃት እየታየ እስከ ሶስት ዓመት የሚቆዩበት አማራጭ ነው። ሶስተኛው ደግሞ የረዥም ጊዜ ሲሆን ህፃናቱ ዕድሜያቸው 18 ዓመት እስኪሞላ በአደራ ቤተሰብ የሚቆዩበት ነው። ቀደም ሲል የተዋወቅናት ሁለት ልጆችን በአደራ የምታሳድገው ነው አሚን የአደራ ቤተሰብ ለመሆን ምን እንዳነሳሳት አጫውታናለች። መጀመሪያ እውቀቱ አልነበረኝም፣ ግንዛቤም አልነበረኝም። አንድ እህት አለች ከቢታኒ ወስዳ የምትንከባከብ በእሷ በኩል ነው ሀሳቡን ያገኘሁት። ሳይ በቃ እንደዚህ እንደዚህ ብላ ስትነግረኝ ሄድኩኝ፣ ኔ ማየው በጣም ደስ አለኝ በጣም በ እንደዚህ። ከዛ አሰብኩኝ በቃ እንደዚህ ማገልገል እራሱ ለልጆቹ መልካምነት ነው፣ ለእኔም እድል ነው ብዬ አሰብኩኝ። ድርጅቱን ተቀላቀልኩኝ፣ ስልጠና ወሰድኩኝ። በሰው አማካኝነት ነው መጀመሪያ ያየሁት የተነሳሳሁት፣ አይቼ ነው ከሰው ምን አየሽ? በቃ ልጆቹ እንደዚህ አቅፋ ይዛ ስትንከባከብ በቃ በጣም ያሳሳሉ። ውስጤ ነ እንጃ የሆነ ነገር አለፈ። የእውነት ነው ውስጤ በጣም በቃ ነው ደስ የሚል ስሜት ተሰማኝ። ደስ አለኝ በጣም። ሕጻናቶችን እጅ ላይ ስታይ ያስደስታል። ወሰንኩኝ፣ እኔም ከዛ ሄድኩኝ። ቀጠለ ማለት ነው እንግዲህ ለአራተኛ ዙር ሁለት ሁለት ልጆች ባደራ እየወሰድሽ ተንከባክበሽ አደራሽን እየተወጣሽ ነው ያለሽው። እና እንደው ህብረተሰቡ ጋር ሰው መጡ ሲያይሽ ምን ይላል? ሰው ጋር ያለው አመለካከት ምን ይመስላል? የሰው አመለካከት ምንድን ነው? ያው መጀመሪያ አካባቢ እኔም ሁለት ልጅ ነበር የወሰድኩትና እንደዚህ ሲያዩኝ፣ ክትባትም ሲሄድ እንደዚህ ልጆች ሲያዩኝ ወልደርሽ እንዴ፣ መንታ ወልደርሽ ነው አሚ ምናምን ያ ሰው እና አይ እንደዚህ እንደዚህ ብዬ እውነቱን ነው የምናገረው እና አይ በአደራ ወስጄ ነው እንደዚህ እንደዚህ ድርጅት ተቀላቅዬ በአደራነት እያገለገልኩኝ ነው የምገኘው ማለት ስለ ድርጅቱም ስለ ልጆቹም ገለጻ አደርጋለሁ ለሚጠይቁኝ ሰዎች ማለት ነው። እና ብዙ ሰው ግንዛቤ የለውም፣ ብዙ ሰው አስረድቻለሁ። የራሱ በጣም ብዙ ሰው እየገረመው እውቀት የለውም፣ ሰውም ብዙ ግንዛቤ የለውም። እና ከኔ ብዙ ሰው ሰምቷል። በጣም ብዙ ሰዎች ደስተኞች ናቸው። በጣም ማለት ነው። ሸት የኔ ማር የኔ ልእልት ሽታብል ድግበልኝ ጃኒ ተትተውና ተጥለው የተገኙ ህጻናትን ከቤተኒ ድርጅት በመቀበል ፍቅርና እንክብካቤ ለጨቅላ ህጻናቱ እየሰጡ ከሚያሳድጉ የመልካም ምግባር ተምሳሌቶች መካከል የህፃናት መምህርት ኢየሩሳሌም አብርሃም አንዷ ናቸው። የሚገርምሽ እኔ ባለትዳር ነበርኩኝ አራት ልጆች ወልጅ አለሁ አራት ልጆች ወልጄ በአጋጣሚ ከባለቤት ጋር ተለያየን። ከአስር ዓመት በፊት ብቻይን ነው ልጆች ያሳደግኩት፣ እና የእናትነት ልጆች እናታተው የሚያድጉ ልጆችን አባታተው የሚያድጉ ልጆችን በዛ ውስጥ ተማርኩኝ። እና ምን አልኩኝ፣ እግዚአብሔር ልጆቼን አሳደገ አይደል? እኔ ደግሞ እናት የሌላቸው ልጆች አሳድጋለሁ ኃላፊነት ወስጄ፣ ፍቅሩ ጨመረብኝ። የሚገርምሽ ልጅን የሚያሳድግ እግዚአብሔር ነው፣ የሚሰጥም እግዚአብሔር ነው። ልክ ልጆቹን ወስጄ የኔ ልጆች አሳድጌ ለትልቅ ቁም ነገር ሲበቁ፣ ልጄን ባለቤቴ ጋር ስንለይ ነፍሰ ጡር ነበሩ። ልጄን ያሳደገልኝ እግዚአብሔር ነው። እንዴት ልጅን እግዚአብሔር እንደሚያሳድግ አየሁ። ስለዚህ እነዚህ ልጆች ደግሞ እናትና አባታቸው የሚደርስባቸውንም ጉዳት አየው። ስለዚህ እኔ ደግሞ እግዚአብሔር ያልኩኝ አልኩኝ የተጣሉትን ልጆች የኔን እንዳሳድግ እኔ ደግሞ ያንተን አሳድጋለሁ። ኢሚዲት ይህን ነገር እንደዚህ አይነት ነገር ሰው ሲነግረኝ እኔ በቃ እዚህ ነገር ውስጥ ገብቼ አገልግሎት ማገልገል አለብኝ። እኔና ደሜ የተቆራኘው የተሰራሁት ይመስለኛል ለእናትነት ነው። መስዬ አሁን ገሎ አላጥባት ነው፣ ገሎ ልትታጠብ ነው። ማማ እኔ በባህሪዋ ውሃ ስታስገቢያት የሚሰማት ደስታ በጣም ደስተኛ ነች። ለሰስ ያለ ነው እንዴት ነሽ? እንዴት ነሽ? እጥብጥብ ትደረጋል። ሽቀስትስቀልእንዴት ነው? ሁሉ ሰላም ማማየ፣ እንዴት ነሽ? እማየ በቃ አስገቢያት። እኔ ቀስ በይና አንቺ ያዣት ጥንቅቅ ብለሽ። እንዴት ነሽ? እሺ እሺ፣ እማየየ፣ እሺ እሺ። እኔ ቆንጆ። እንዴት ነው? እንዴት ነበረ? አሪፍ ነው ሻወር ሙሊያን አዳሙ በቤተኒ ድርጅት የሶሻል ወርከር ሆና በመስራት ላይ ትገኛለች። የአደራ ቤተሰብ ሆኖ ለችግር የተጋለጡ ሕፃናትን ለመቀበል ከልብ መሻት ከመፈለግ ባለፈ መስፈርቶች አሉ ትላለች። መጀመሪያ ትሬኒንግ ነው የምንሰጠው። እዛ ላይ ፈቃደኛ የሆኑ ሰዎች ይመዘገባሉ። ከተመዘገቡ በኋላ የመጀመሪያው የምናደርገው ነገር የነሱ ሙሉ መረጃ ካስገባን በኋላ ሲስተም ላይ ማሟላት ያለባቸው ዶክመንቶች አሉ። አሁን ለምሳሌ መታወቂያ፣ ባለትዳር ከሆኑ የሁለቱም የባልም የሚስትም መታወቂያ መኖር አለበት። ያላገቡም ቢሆኑ ከትዳር ነፃ መሆናቸውን የሚያሳይ መታወቂያቸውን፣ የትዳር ሰርተፍኬት፣ እንዲሁም ደግሞ ገቢ ያላቸው መሆን አለባቸው። ምክንያቱም ልጆቹ በማንኛውም ሰዓት ሊታመሙ ይችላሉ። የተለያየ ነገር ሊደርስባቸው ስለሚችል ቢያንስ እንዲያሳክሟቸው ማለት ነው። ከኛ ተጨማሪ ሰፖርት ቢደረግላቸው ያንን ነገር ማድረግ አለባቸው። ሌላው የአሻራ ምርመራ አለ። ከማንኛውም ወንጀል ነፃ መሆን አለባቸው። ልጆቹን አሳክመን ከማንኛውም ሕመም ነፃ ሆነው ስለሚመጡ ወደ እነሱ ቤተሰብም ሙሉ የጤና መርመራ ያደርጋል። ከዛ በኋላ ያለው በመስሪያ ቤታችን የምናደርገው ልጆችን እንዴት አድርገው መንከባከብ እንዳለባቸው በተለይ ደግሞ እንደዚህ ተጥለው ብዙ ነገር ውስጥ አልፎ ስለሚመጡ እንዴት አድርገው እነሱን መንከባከብና ለጥሩ ነገር ማብቃት እንደሚችሉ ስልጠና ይሰጣቸዋል። የቤት ጥናት ዳሳ የሚባልም አለ። ቤታቸው ድረስ ሂደን እነዚህ ቤተሰቦች እነዚህ የሚመጡ ልጆችን ማሳደግ ይችላሉ ሆይ፣ አካባቢዎቹ ያሉ ሰዎች መረዳታቸው ምን ያህል ነው የሚለውን ነገር ጥናት እናካሄዳለን። ይህን ሁሉ ፕሮሰስ ከጨረስን በኋላ በልጁ አንጻር ደግሞ ምንድነው የምናደርገው? ልጁ ተጥሎ ሲገኝ ደብዳቤ ፖሊስ ለሆስፒታል ይጽፋል። ልጆቹ ሆስፒታል ከገቡ በኋላ የሚያስፈልጋቸውን ትሪትመንት ያገኛሉ። ካገኙ በኋላ ሴቶችና ሕጻናት ቀጥታ ወደኛ ድርጅት ይጽፋል ማለት ነው። እኛ ደግሞ ብቁ አድርገን ያዘጋጀ ናቸው ቤተሰቦች ስላሉ ቀጥታ ልጆቹን ደብዳቤዎችን ከተቀበለ በኋላ የሚያስፈልጋቸውን ምግብም፣ ወተት የሚያስፈልጋቸውን እናደርግና ቀጥታ ለቤተሰብ ደውለን ቤተሰብ ይመጣል። ወደ ቤተሰብ ልጆቹን እናስገባለን። ወደዛኛው ደግሞ በቋሚነት የሚወሰዳቸውን ቤተሰብ እናዘጋጃለን ማለት ነው። ህጻናትን የወሰዱ የአደራ ቤተሰቦችም የአደራ ቤተሰብ ለመሆን ፍላጎት ብቻ ሳይሆን ስልጠና መውሰድ እንዲሁም ቅድመ ዝግጅት ማድረግ ግድ እንደሆነ አጫውተውናል። ብዙ አይነት ስልጠና ነው የሰርኩት። መጀመሪያ ልጆች ከመስጠታቸው በፊት ብዙ ትምህርት ነው ያገኘሁት። እኔ ራሱ ከዚህ በፊት ልጆች ሳሳድግ ራሱ የሌሉኝ እውቀቶች ነው ዛ ስልጠና ላይ ያገኘሁት እና ህጻናቶች መንከባከብ እንዴት መንከባከብ እንዳለብሽ፣ እንዴት ፍቅር መስጠት እንዳለብሽ። ደግሞ በጣም የገረመኝ ነገር ደግሞ ህጻናቶችን ድሮ ልጆች ማለት ህጻናቶች ይሰማሉ፣ ያስተውላሉ እኛ ምኖር ብዬ አላስብም ነበር በተለምዶም እና እዛ ስልጠና ላይ በቃ ልጆች እንደሚሰሙ እንደሚረዱን፣ የሚያሳዝን ነገር ስንናገር እንኳን እንደሚከፋቸው፣ ህጻናትን ከጥቃት እንዴት መጠበቅ እንዳለብን፣ ሁሉም ሰው ግዴታ እንዳለበት ከአያያዝ ጀምሮ ከአመጋገብ ጀምሮ እና በጣም ብዙ ስልጠና ነው የወሰድኩት። ለአደራ ቤተሰብ ልጆች ብቻ ሳይሆን ለራሴ ልጆች ራሱ የተሻለ ስልጠና ነው ያገኙት። ከመምጣታቸው በፊት ያው እንዳልኩሽ ሆስፒታል ነው የተጣሉ ልጆች ናቸው። ፋሚሊ የላቸውም፣ ልብስ የለም፣ ምን የለም። ስለዚህ ልብሶች ገዝተን አዘጋጅተን የሚያስፈልጋቸውን ነገር ሴት ከሆነች ወንድ ከሆነች ማቀፌ አዘጋጅቼ ጡጦ አዘጋጅቼ ፓውደር፣ ቫዝሊን ሁሉ ለህፃናት የሚያስፈልገውን ነገር በሙሉ አዘጋጅተን ለምን ትሬኒንግ ስንሰጥ ይሄ ነገር አብሮ ተነግሮናል። ልጆች ልንቀበል ነው ከፊት ለፊታችን። ስለዚህ ምንድነው የሚያስፈልገው? የሚለብሱት አልጋ ተዘጋጅቶ ለህፃናቶቹ ድርጅቱን ያዘጋጀው ፍራሽ ተዘጋጅቶላቸው በደንብ አድርገን የተቀበልናቸው የመጡለታ ምንም የተቸገርነው ነገር የለም። ሄደን ከሆስፒታል እንደተቀበልን ተመርምረው ጤንነታቸው ተረጋግጦ በስነስርዓት ይዘመተን አልብሰን አጥበን እናትነቱን ቀጣልኝ። በችግር ምክንያት የተጣሉ ህፃናትን ለመታደግ ከተለያዩ አካላት ጋር በቅንጅት እየሰራ ይገኛል። የቢሾፍቱ ከተማ ሴቶችና ህጻናት ቢሮ ህጻናት በጥሩ ሁኔታ እንዲያድጉ ለማድረግ ከአደራ ቤተሰብ ባለፈ የሚሰራ ስራ አለ። በቢሮው የልጆች የስራ ሂደት ኃላፊ አቶ ብዙአየው ቶሌራ። ብዙዎች አሉ። አሁን የሆነ ግሩፕ ሆም አለ። አሁን ለዚህ የተዘጋጀ ልጆቻቸውን እንዲያሳድጉ እናትና ልጅን አንድ ቦታ የምንሰበስባቸው እንትኖች አሉ። ይሄ ተፈጥሮ ስመጣ ማለት ነው። ሆስፒታል ይወልዳሉ። ሆስፒታል ይወልዶ ጠያቄ የማያገኙ ከሆነ ሆስፒታል ይደውልልናል። ከዛ ወስደን አሁን አዲስ አለም የሚባልና ጉድና ቱምሳ የሆነ ፋውንዴሽኖች አሉ እዛ እናቆያለን። በኋላ ላይ ምንድን ነው የምናደርጋቸው፣ ፍቃደኞች ከሆኑ ወደ ቤተሰብ እንመልሳለን። ፍቃደኞች ካልሆኑ ግን አሁን ይሄ አዲስ አለም አልኮች ድርጅት እነሱኑ ራሱ የማብቃት ስራ ሰርቶ ወደ ስራ ያሰማራቸዋል። እነዚህ ምንድን ነው ፍቃደኞች ናቸው ፍቃደኞች ያልሆኑት ናቸው የተወሰኑት ናቸው ይህንን ጥሎ የሚጠፉት። ለዛ ግን ያው ግንዛቤ እየተሰራ ነው። ሳያስቡት ሳያልሙት የመጡበት አለም ለጨቅላ ሕጻናቱ ጨለማ እንዳትሆንባቸው ተጥሎ የተገኙ ሕጻናትን ለአደራ ቤተሰብ በመስጠት የጨቅላነት ጊዜያቸውን በወጉ እንዲያጣጥሙ ያደርጋል። ቤተኒ ድርጅት ለአደራ ቤተሰብ ምን ምን ድጋፍ ይሰጥ ይሆን? በእኛ በኩል ያው ማህበራዊ ሰራተኞች አሉን ቤተሰቦቹን ብቁነታቸው የሚያረጋግጡ ከሆም ስተዲ ጀምሮ መመሪያው ላይም በተቀመጠው መሰረት ቤተሰቦቹ ብቁ ናቸው የሚለውን ነገር እናያለን። ከዛ በኋላ ቤተሰቦቹ ጋር ህፃናቶቹ ከገቡ በኋላ የሚያስፈልጋቸውን ወርሃዊ ወጪዎች የተወሰነ ነገር ለመሸፈን እንሞክራለን። ከዛ ግን ቤተሰቦቹ የራሳቸው ገቢ ቢኖራቸው ጥሩ ስለሆነ ሌሎቹን ተጨማሪ ወጦቹን ቤተሰቡ እንዲሸፍን ይደረጋል። ግን ምናልባት የህክምና ድጋፍ ቢያስፈልጋቸው የሳኒተሪ ወይም የንጽህና ነገር ቢያስፈልጋቸው፣ ወተት እንደዚህ አይነት ነገሮችን እያየን በቤተሰቡ ኒድ መሰረት የምናሟላ ይሆናል ማለት ነው። ግን ከዛ ሁሉ ግን የማህበራዊ ሰራተኛው ስነ ልበናዊ ድጋፍ ነው። ቤተሰቦችን የሚረዳቸው ቤተኒ ድርጅት በአራት ክልሎች ማለትም በአዲስ አበባ፣ በማዕከል ኢትዮጵያ፣ በኦሮሚያና በሲዳማ ክልሎች ህጻናት ቤተሰብ ተኮር አገልግሎቶችን እንዲያገኙ እየሰራ ይገኛል። ህጻናቱ ያለኛ ማንም የላቸውም በማለት በቅልብ እየተንከባከቡ ያሉ የአደራ ቤተሰቦችም የሚያገኙት ድጋፍ መኖሩን ነግረውናል። ለልጆቹ በቂ ሆነ የሚያስፈልጋቸው ለልጆቹ በሙሉ እነሱ ናቸው የሚሰጡት። ካመማቸው ህክምና ያሳክሟቸዋል ወተታቸውን ዳይፐራቸውን፣ ኤቭሪቲንግ ለህፃናቱ እስከሚሄዱበት ቀን ድረስ ከኛ ከአደራ እናት ለጉዲፈቻ እናታቸው እስከሚሰጥ ድረስ ያለውን ወጪ በሙሉ እነሱ ናቸው ከቨር የሚያደርጉት። ለእኛ ደግሞ ደሞዝ ይከፍለናል። ከደሞዝ የበለጠ ደግሞ እርካታ፣ በገንዘብ የማይገኝ እርካታ ልጅን መነካካት ማሸት፣ የወደቀን ልጅ ማንሳት፣ እናት መሆን፣ ከዛ የበለጥ ደግሞ እርካታ የለም፣ ከገንዘቡ በላይ። የዚህችን ዓለም ጣዕም በውል ሳያውቁ ጨቅላ ህጻናት ተጥለው በችግር ውስጥ ያሉትን መንከባከብ ምን ስሜት ይፈጥር ይሆን? እኔ እኔ ምን ብዬ ልንገርሽ? ትልቅ ደስታ ከደጅ ራሱ መውጣት እንደማያምረኝ ነው የምነግርሽ። ጊዜን በሙሉ ማሳለፍ የምፈልገው እነሱ ጋር ነው። ሲስቁልሽ ማየት ቀላል አይደለም። ከወደቁበት ከተጣሉ ከሆስፒታል ስንወስዳቸው ያለውን ጊዜ ጀምሮ እኔ ቤት ያላቸው ቆይታ ከቀን ቀን ከቀን ቀን የማየው ለውጥ ለእኔ ትልቅ ደስታ። ምናልባት ሰው የሆነ ቦታ ሄዶ ሲዝናና ነው አይደል? ደስታ የሚያገኘው እኔ ተኝተው እንኳን የሆነ ሰላም አይሰማኝም። እንደዚህ እያለቀሱ ሂጂ፣ ሳጥባቸው፣ ዳይፐርስ ቀይረላቸው፣ ስነካካቸው ያለኝን ፊታቸው ላይ የማየውን ፊሊንግ እንደማየት የሚያስደስተኝ ነገር የለም። እውነቴን ነው የምነግርሽ እኔም በጣም ነው የምደሰተው። እነሱም ሳያቸው ሲስቁ ማየት ደስ ይለኛል። ስሜቱ በጣም ከባድ ነው። ስትንከባከቢ በጣም ደስ ይልሻል። በቃ ስታያቸው ሲጫወቱ፣ ሲስቁ፣ በቃ እያገገሙ ሲሄዱ በቃ እያማርባቸው እያደጉ ሲሄዱ አካላቸው እየተለወጠ ሲሄድ ከዚህ የሚበልጥ ደስታ ምንም የለም። አንድ ጥሩ ሰው ጥሩ አይምሮ ያለ ሰው ሊያደርገው የሚችል ነው እና በጣም ደስ የሚል ያው በቤቱ ልጅ ያለው ሰው ሁሉ ያቃል ብዬ አስባለሁ። ልጅ እንዴት እንደሚያሳሳ ከምንም በላይ ደግሞ እንደሆነ ፍቅር ነው የሚጨምሩብሽ በቃ ሳታስብ አይን አይነትሽን ሲያዩ ፍቅር ነው የሚጨምሩብሽ ደስ ይልሻል በጣም እነዚህ ልጆች አሁን እንግዲህ ያው ከቤተሰብ የጣላቸው ሊሆን ይችላል አይደል የወለደች እናት እያሳደገች አደለምና ይህን ስታስብ ራሱ ፍላጎትሽ ይጨምራል እኔ የተመረጥኩት ያለሽ እኔን ፈጣሪ ራሱ እንደ እናት አይቶኝ ሁለተኛ እድል ሰጠኝ የእጆቹ ስራ አይደሉ ህጻናቶች ልጆች ስለዚህ እነሱን መንከባከብ መቻል ራሱ እድል ነው ለእኔ እኔ እድለኛ ነኝ የአደራ እናት የሆኑት መምህርት ኢየሩሳሌም አብርሃም ህጻናትን ሲወስዱ ልጆቻቸው ያግዟቸዋል። ስሜ ልረባዬ ይባላል። እናቴ ኢየሩሳሌም አብርሃም ትባላለች። እኔ ለእናቴ መጨረሻ ልጅ ነኝ። እነዚህን ልጆች በአደራ በልክ ስታመጣቸው አግዛታለሁ። ልጆቹንም እንከባከባቸዋል። ኢየሩሳሌም ለአምስተኛ ጊዜ ነውን ማማዬን እዚህ ያመጣችኋት እና ምን ይሰማሻል? እዚህ ሲመጡ እንክብካቤ ታደረግላቸዋለሽ ወይ? እናቴን አግዛታለሁ። ጥጦ ለመጥበጥ ይሆናል ወይ እሷ ለምትፈልጋቸው እቃዎች ማቀበል ይሆናል፣ ለእነሱ ለእነሱ አግዛቸዋለሁ። ምን ይሰማሻል? እንደው ግን በጣም ደስታ ይሰማኛል። ለምን በአደራ መልክ እናቴ ስለምታመጣቸው ደስ ይለኛል። ማለት ማቲ ማለት ለእኔ ታናሽ እህቴ እንደ ታናሽ እህቴ የምንከባከባል ልጅ ናት። ስለዚህ በጣም ደስ ይለኛል። ስለዚህ እኔም ታናሽ አግኝቻለሁ። ስለዚህ ከኛ ጋር አብራን ከድምጻ ጋር ሊሆን ይችላል እንትን አለች እንትን አመጣች ምናምን ስትል ብያ ቤታችን ድምቀት ናት። እነዚህ የሚያሳሱ ህጻናት መጣላቸውን መገፋታቸውን ሳያውቁ ተትተው ተጥለው የተገኙ ህጻናት ምንም እንኳን የገጠማቸው ጣፈንታ መልካም ባይሆንም ባገኙት የአደራ ቤተሰብ ግን ምንም ሳይጎልባቸው እንዲያድጉ እየሆኑ ነው። ለችግር የተጋለጡ ህጻናት በአደራ ቤተሰብ ውስጥ ማደጋቸው ፍቅርና እንክብካቤ አግኝተው ጥሩ ዜጋ እንዲሆኑ ያደርጋቸዋል። ህጻናት በቤተሰብ መካከል ሲያድጉ የማንነት ጥያቄ አይኖራቸውም እናት አባት የሚለውን ነገር ያውቃሉ ቤተሰብ ሲባል እህት ወንድም አለ አክስት አጎት አለ ስለዚህ ያንን ነገር አያጡትም ማለት ነው ግን በማቆያ ወይም በማሳደጊያ ቤት ውስጥ ሲቆዩ ልጆች ያንን ነገር አያውቁም የተለያዩ እየተቀያየሩ እነሱን የሚንከባከቢው ሰዎች ስለሚቀያየሩ የማንነት ጥያቄ ያላቸው በዚያ ላይ የተለያየ ባህሪ ይኖራቸዋል። ግን አንድ ቤተሰብ ውስጥ ሲያድጉ እህት ወንድም ምን እንደሆነ አክስት አጎት ምን እንደሆነ የእናት ያባትን ፍቅር፣ ጠረንን፣ ሁሉን ነገር አውቀው የማደግ ነገር አላቸው ማለት ነው። ልጆች ላይ መስራት ማለት ትውልድ ላይ መስራት ነው፣ እና የሚመጣው ጀኔሬሽን ላይ እየሰራን እንዳለ ነው ማምነው እኔ። ለአይምሯቸውም በጣም መልካም ነው። ስነ ልቦናቸው ላይ ሰርተናል፣ አይምሯቸው ላይ ሰርተናል፣ ራስ መተማመናቸው ላይ ሰርተናል እና ነገ ላይ ሀገሪቱን የሚረከቡ ፍቅር ያገኙ የተለወጡ ትውልዶችን እንደ መስራት ስለሆነ በጣም ለውጣም ተና ብዬ አምናለሁ። በዚህ ስራ ላይ እነ ኖሚን የአደራ ቤተሰብ በመሆናቸው የተነሳ ክብርና መወደድን በቤተሰባቸውም ሆነ በማህበረሰቡ ዘንድ ማግኘታቸውን አልሸሸጉም። ለአደራ ቤተሰብ ከእነሱ የቀረበ የለምና ሰዎች በችግር ውስጥ ያሉ ሕፃናትን በመውሰድ እንዲንከባከቡ የአደራ ቤተሰብ እንዲሆኑ መልእክታቸውን አስተላልፈዋል። የተጣሉ ልጆችን ሁላችንም ሰው የሆነ ሁሉ ኃላፊነት አለበት። ለምድራችን ብቁ ዜጋ ማድረግ አለብን። እኛ ካልድርን ስንላቸው፣ እኛ ካራራንላቸው፣ እኛ ካላቀፍናቸው ማሊዛቸው ይችላል። ስለዚህ ሁሉም ሰው እድሉን ካገኘ እነዚህ ልጆች ቢያቅፍ ቢያሳድግ ብዬን እኔ እመክራለሁ። ልጅን ለማሳደግ በጣም ብዙ ገንዘብ በጣም ብዙ ዝግጅት፣ ብዙ ሰራተኛ አያስፈልግም። የልብ መሰጠትን፣ ርህራሄን ነው የሚፈልገው። እና ሰው ርህራሄ ካለው አንድ ልጅን ቢያንስ ማሳደግ ይችላል ካለው ነገር ላይ። ስለዚህ እነዚህ ቶችም ደግሞ ማሳደግ ማንኛውም ሰው ማሳደግ ይችላል። እኔ እያየሁት ስለሆነ እኔ እመክራቸዋለሁኝ። ብዙ እናቶች እናትነት ጊፍትድ ነው አይደል? መሰጠት ነው። አንዳንዶች ሴቶች አሁን ልጅ ያልወለዱ አሉ። ምን አደርጋለሁኝ እኔ እናትነት ቀላል ነገር አይደለም። አንድ ልጆቻቸውን ራሳቸው ማሳደግ እንዲችሉ፣ እንዲበረቱ፣ እንዲጎብዙ ጠንክረው ልጆቻቸውን እንዲያሳድጉ አደርጋለሁ። ልጆች እያላቸው ደግሞ እንደዚህ የወደቁ ልጆችን ደግሞ አንስተው ማሳደግ በረከት እንደሆነ ቤታቸው ብለሲንግ እንደሆነ ነው የምነግራቸው። እና እንዲህ ህፃን ሲሆን አንዳንድ ሰው ብዙ አይደለም ይፈራል፣ ብትወድቅብኝስ፣ ብትታመምብኝስ። እሱን ሳይሆን ማሰብ ያለባቸው ይሄ ልጅ ቢያድግስ፣ ነገ ጧት ትልቅ ሰው ቢሆንስ፣ አድጎ ትልቅ ደረጃ ቢደርስስ እንደዚህ ብለው አስበው ህፃናቶችን መርዳት ቢችሉ። በተቻላቸው መጠን በማህበረሰቡ ዘንድ የአደራ ቤተሰብ ቁጥር እንዲጨምርና ባህል እንዲሆን በቢሾፍቱ ከተማ ሴቶችና ህፃናት ቢሮ የግንዛቤ ስራ በመሰራት ላይ ነው። አቶ ብዙየ ቶሌራ። የአደራ ቤተሰብ ለእኛ መብት የሚሆኑበት ቦታ አለ አሁን እነዚህ ያው መንግስት ተሰብስቦ ማሳደግ ስለማይችል እነዚህ መብዛቱ ያው የግድ ነው። የመጨረሻ አማራጭ ነው ወደዚህ መስጠት እንጂ ተፈልጉ አይደለም። ሲጠፋ ግን የአደራ ቤተሰብ ስለሚያስፈልጉ ስልጠና እንሰጣለን፣ ደግሞ ያው ግንዛቤ እንሰጣለን። ይሄን አንደኛ በእግዚአብሔር ዘንድም የተባረከ የስራ ነው የስራ ሁለተኛ ደግሞ መንግስትም የሚያበረታታ ነው። አሁን እኮ ተጥሎ የተገኘውን ህፃን ጅብ እንዳይበላ ማንሳት አንስቶ አሳድሮ እኮ ፖሊስ ድረስልኝ የሚል እንትን ነው። እና ለዚህ ግንዛቤ አላቸው። እኛም ግንዛቤ እንሰጣለን፣ ስልጠናም እንሰጣለን፣ ደግሞ እናበረታታለን። በዚህ ጉዳይ ላይ ለምንድን ነው የምናበረታታው? የግድ እንደዛ አይነት ሰዎች በጎ አድራጎት የሚሰሩ ሰዎች መብዛት ስላለባቸው የማበረታታት ስራ ይሰራል፣ ግንዛቤ ይሰጣል። የተለያዩ ስብሰባዎች ላይ የዛሬው የማህበራዊ ቅኝት ፕሮግራም በዚሁ አበቃ። የፕሮግራሙ አዘጋጅ መሰረት ተመስገን፣ የሳምንት ሰው ይበለን እያልኩ በዚሁ እሰናበታለሁ። ሰናይ ጊዜ